አረባቅሽ፣ ወርቅ እኮ ነው። ትቀልዳለች። የወርቅ ሰዓት እኮ ነው ነው። ይገባል አለች። ኮ ማለት ነው። ግን ግን ገብቶሻል። አባባል ማን ነው? ምስጋና

ብሩክ፣ እስኪ ወንድ ከሆነ የኛ ፊት ለፊት መጥቶ ፍቅሩን ይገልጻሉ አይደለም?

ደግሞ እዛ ጋ ሄዳ ሌላው ፍቅረኛ ቴክስ ላይ ከሀይሚ ጣፍታ አለ። እኔ ልንገር እሱን ልንገርሽ፣ ወንጀለኛ እኔ እሱን ልንገርሽ። ሃሚናት ማነት እክሌ ደውዬ በጣም የሚያሳዝኝ ነገር ነው የሰማሁት። በጣም ልብ የሚሰብር ዜና ነው የሰማሁት። ምንድን ነው እሷን ነገር የሚነክተዋት ነችን ሴትዮ? አንድ ነገር በሉልኝ በእናታችሁ። በዛ ሰዓት ምን ብላ ቪዲዮ ሰራች? ጥሩ ነበር። ልጅቱን ቤተሰቦቹ ወንድሞቹና አባቱ ብሩኪን አይፈልግም፣ ከብሩ ጋ እንዲትገናኝ አይፈልግም። በቃ ይሄኔ እሱን ነገር በጣም የሚያሳዝን ነው። ቅቤ ባናታችሁ አንድ ነገር በሉልኝ። ታቃላችሁ እናንተ የምር አንቺ ኮ

አናቷ ይሰበር። ለምን ሰበር ሰው አናቷ በአፍንጫ ይሰበር። ለምን የሆነ ድምፅ ታቀነባብሮና አሁን እየማለኛው ድምፅ ነው ይሄ ብላ ታውቀዋለች። ሰው እኮ አንዴ፣ ሁለቴ፣ ሶስቴ ውሸት ከዋሻ በቃ በቂ ነው ሰው

ዛሬ የሆነ ልጅቷ ብሩኬ ይገባል ብላ ሸለመች፣ ነገሩ አለቀ። ያንሶኑ እንደም እኛም እንደዚህ እንበል። በቃ ያለው ነገር ሁሉ ለሱ ዋንሳል እንበል። እንዴት ላንቲና ሴቶች ማለት ነው፣ ነው ትክክል ነው